ዛሬ እንግዲህ በነብራ በሩታይኔ የመጣሁት ማለት ነው። በውስጥ መስመር ብዙ መልእክት ይደርሰኛል፣ ሰሞኑ እየደረሰኝ ነው። ግን እውነት ለመናገር አየ በላይ አድርጌ ባየውም መልክቱ በሚደርሰኝም ሪከርድም በሚደረግልኝ ነገር እንዳላየው ነበረ ማልፈው ማለት ነው። እና ፕሮፋይል አድርጋችሁ ወይም ፕሮፋይል ቀይራችሁ የምትገቡ ሰዎች ሁላችሁም አያችኋለሁ ማለት ነው። ምክንያቱም እያንዳንዳችሁ በውስጥ መስመር ሪከርድ ማድረግ ወይም ደግሞ የእናንተ ማንነትን መናገር ይችል ነበር። ለምን ብትሉ ስላልቀናዋችሁ፣ ለእናንተ ደግሞ ቦታ ስለሌለኝ፣ እኔ ቦታ ያለኝ ለሩታና ለአብረሽ ብቻ ነው ማለት ነው። እና ስለ ሩታ ደግሞ ልንገራችሁ ማለት ነው። እናንተ ሩታን መቼን መሆኑ አትችሉም፤ ምክንያቱም በተፈጠረ ነገር፣ አሁን በሚከናወነው ነገር ሩታ የሚያገባት ነገር የለም። በምንም አይነት በምትወቀስበት ነገር የለም። በተለይም አንዳንዶቹ ማለት ነው ግሬስሪ ፋሚሊ ብላችሁ ስማችሁን ጽፋችሁ፣ ስማችሁን ቀይራችሁ ግሬስሪ ፋሚሊ የሆናችሁ የምታረጉት ነገር ማለት ነው በጣም ይደብራል እውነት። አንድ ሰው ጎበዝ ከሆነ ጠንካራ ከሆነ በራሱን ማንነቱን ወጥቶ የሚሳደብ ከሆነ በራሱ ስምና በራሱ ፕሮፋይል ቢንቀሳቀስ መልካም ይመስለኛል። እና ሲነኳችሁ፣ በጣም ነኩኝ። የአብርሽና የሩታ ኦዲንሶች በጣም ባለጌ ናቸው፣ በጣም ጨምላቃ ናቸው። ካፋቸው የሚወጣ ነገር አታቁም ትላላችሁ። ዝም ስንላችሁ ደግሞ በቃ በዝምታ በቃ እነሱ ያድርጉ የተለያየ ነገር ይበሉ። ስትባሉ ደግሞ ድንበር እንዳታልፉ፣ በተለይ በሩታ ላይ ድንበር እንዳታልፉ ማለት ነው። ታውቃላችኋ እናንተ አንድ ስትሰሩ፣ እኛ ደግሞ ከዛ በላይ እናሳቅፋችኋለን። ተናግር ያለው ማለት ነው። እዚህ ጋር ወጥቼ ስናገር እኔ በማንነቴ ነው የምናገረው። ለአብርሽና ለሩታ ስከራከር እኔ ማን እንደሆንኩ ማንነቴን አላፍርበትም። እውነቴ ነው የምላችሁ። ስለዚህ ድንበር በታልፉ ሰው ተዋዶ ተፋቅሮ ቢኖር በጣም ደስ ይላል ማለት ነው። ሩታ የፈለገም ነገር ታርክ፣ የፈለገም ነገር ዱባይ ሚዛው ትምጣ፣ አብርሽን እሷ ውሳኔ ትወስን። እናንተ አያገባችሁ። በአብርሽና በሩታ ህይወት ደግሞ መግባት አትችሉም። አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ቤተሰቦቼ ሰላም ሰላም ብያለሁ በያላችሁ በሰላማችሁ ብዝት ረፍረፍ ይበልልኝ ይሄንን ቪዲዮ ከወደዳችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰቡን እና ባትነኩኝ ባትነካኩኝ በጣም ደስ ይለኛል ማለት ነው በእኔ ህይወት ደግሞ የሚያገባችው ነገር የለም ሲቀጥል የሩታን አይነት ጀግና ሴት ማለት ነው ማን አለ እውነቴ ነው ሙላችሁ የትም ምድር እንኳን ብትፈነቀል እንግዲህ ቅጥል ልበሉ ስለ ሩታ ልንገራችሁ ነው ማለት ነው። ምድር እንኳን ብትፈነቅሉ ሩታን የመሰለች ልጅ አታመጡ። ጀግና ናት፣ አንበሳ ናት ማለት ነው። እና ጥላ የምትሄድ ሳይሆን ፈልጋ፣ ፍላጎቷን፣ እሷን የሚያስደስታትን፣ እሷ የፈለገችውን፣ እሷን ያፈረቀረችውን ማግባት እንደምትበቃ ይኸው በተግባር እያሳየች ነው ማለት ነው። ገባችሁ አይደል? ከቡታጀራ አንቀጥቅጣ አዲስ አበባ፣ ከአዲስ አበባ አንቀጥቅጣ ደግሞ ዱባይ፣ ከዱባይ አንቀጥቅጣ ደግሞ አሁን አሜሪካን ታንቀጠቅጣለች። ከዛም ቀጥሎ ደግሞ ሳውዲ አረቢያ፣ አገር አገር እየዞረች ሁሉንም አገር ታንቀጠቅጣለች ማለት ነው። በሳቱ ምን እንደምታመጡ እናያቸዋለን። ሩታን ለመሆን መጀመር፣ አስቲ ማንነታችሁን ቀይሩ ማለት ነው። ስለ ሩታ የምትሳደቡ ሩታናት የምታሰድበው አብርሽን፣ ሩታ ነው በዚህ ጭቃ ምን አገባችሁ እናንተ በእነሱ ህይወት? ሩታ እኮ ለብቻዋ መወሰን አትችልም። ሩታ ለብቻዋ እኮ እንጋባ ብላ አይደለም። ሩታ ለብቻዋ ዱባይ እንሂድ ብላ አይደለም። ስሟ መራራ ስለሆነ ነው ማለት ነው። እነዚህ ልጆች አንድ ፍሬ ልጆች ናቸው። አውጥታችሁ ባትጥሏቸው አሉባልታ በታዋሩባቸው ምን አለ የራሳችሁን ህይወት ብትኖሩ እንዴ። ሰው የራሱን ህይወት አይኖርም እንዴ? የሰው ህይወት እንዴት ብሎ ነው የሚኖረው? አያስጠላም? አይደብርም? እውነት በጣም ነው የሚደብረው። እነዚህ እኮ ገና ህጻናት ልጆች ናቸው እኮ አንድ ፍሬ ልጆች ናቸው እኮ። ምን ነው ሰው ስላከበሩ ለሰው ፍቅር ስለሰጡ ነው እኮ። ይሄን አክል እውነት፣ ይሄንን ያልሽ ወይም ይሄንን ቪዲዮ ምሰራልሽ በውስጥ ምን እንዳልኩሽ ታውቂያለሽ። ጉሩብ ሆናችሁ ብትመጡ ማንንም ማስፈራራት አትችሉም። ማንንም መገደብ አትችሉም። እኛ ማለት የአብርሽና የሩታ እህቶች በጣም ጀግና ነን ከዚህም በላይ እናሳያቸዋለን። መብታችን ነው ማለት ነው። የፈለገ ነገር ማረግ ማለት ነው። አይደለም አብርሽና ሩታ ዛሬ ወተን ድምፅ ሆነን ርከርድ አድርገን የአብርሽና የሩታ ማንነታቸው መናገር አይደለም። እኛ በእጃችን እሽሩሩ ማለት እንችላለን። ማዘል ከቻልን በጭንቅላታችን ማስቀመጥ እንችላለን። እኔ እውነቴ ነው ሙላችሁ ብችን አብርሽና ሩታ ማለት ነው በጭንቅላት ያዘያቸው ብዙር ደስ ይለኛል። ይሄ የኔ ፍላጎቴና የኔ መብት ነው ማለት ነው። ማንም አይከለከለንም። እንደ እናንተ በጓሮ ጓሮ አናሻኳሸኩም። በቃ የመጣ ነገር በተግባር እናሳያለን። ላብርሽና ለሩታ ሲቀጥል፣ ሩታ ማለት ለሴት ልጅ ትምህርት ያስተመረች ልጅ ናት። አልማዝ ወርቅ የምትሸለም ልጅ ናት አይደለም። አሁን ሳይበሉ ሳይነኩ በእጃቸው ሳይወስዱ እናንተ ተቃጠላችሁ አይደል? ከዚህም በላይ ቢደረግላቸው ደስ ይለኛል። እና ሰሞኑ ደግሞ ጠብቁ እኔ በራሴ በዓመት በሰራሁ ደሞዜ ማለት ነው። እና አሜሪካን ወስዳቸዋለሁ። ምን እንደምታመጡ እናያለን። ምን እንደምጨብጡ እናያለን። እና ውሳኔ ሁሉም ነገር ሲወስን አንድ ሰው ለአንድ ሰው ውሳኔ አይወስንም። ስራ ስትሰሩ አሁን በአንድ እጃችሁ ስራ ትሰራላችሁ አትሰሩም። ለምሳሌ ልብስ ካጠባችሁ ልብሱን በአንድ እጃችሁ ትጨምቁታላችሁ አትጨምቁትም። ለምን በሁለት እጃችሁ ነው የምጨምቁት አይደል? ምክንያቱም አጋዥ ያስፈልጋችሁ ሩታና ብርሽ ደግሞ ሁለታቸው ተመካክረው አውጥተው አውርደው ህይወታችን እንደዚህ ያምራል ዱባይ ብንሄድ እዛ ብናረግ ይሄን ብናረግ ውሳኔ ወስነው ሁለታቸው የሚያረጉት ነገር ነው። ደግሞ ሩታን ብትወስነው ምንም ችግር የለውም፣ ችግር ያለው አይመስለኝም። ጀግና ናት፣ ከጀግናን በላይ ነብር ናት እንጂ እንዴ አንድ ፍሬ ልጅ ማለት አንጫጫችኋት እኮ ተንጫጫችሁ። ምን ነው በዚህ እሷ ግን አይገርማትም እኮ አይደንቃትም። እኔ የእናንተ መንጫጫት ነው የሚገርመኝ ማለት ነው የሚደንቀኝ። ውጤት ሆን አሳየች እኮ እሷ የፈለገም ነገር ብታረግ ብትታገልም መቼስ አልተወችም። የሩታ ለውጥ ከምንም በላይ የሚገርምና የማይገርም ለውጥ እያሳየች ነው ማለት ነው። አሁንም ደግሞ ወልዳ ከብራ፣ ለቤቷ አስደስታ ለማየት ደግሞ ያብቃችሁ ማለት ነው። ይሄ ትንሽ ነገር ነው እውነት ገና ጠብቁ። ከዚህም በላይ ማለት ነው። እውነት ለመናገር ማለት ነው፣ ሁሌም ተገፊ ሆኑ ሰው ይክፋችሁ። እንዲህ ሰውን እንዳትገፉ ማለት ነው። እነዚህ ልጆች ማለት ነው በአመት አመት አመት አመት አንዳንድ አይዲያ እያመጣችሁ ማለት ነው፣ ስለምትገፋቸው፣ እነሱን ደግሞ ስለምትበድሏቸው፣ ሰው ሁሉ ህዝብ ሁሉ ስለሚበድላቸው ማለት ነው። እነሱ ግን ወደፊት እየመሩ ነው የሚሄዱት ወደኋላ አይሉም። ምክንያቱም ባላወቁት ነገር ነው የሚወቀሱት እነዚህ ልጆች ባልተናገሩት ነገር ነው የምትወቅሷቸው ማለት ነው የምትሰድቧቸው፣ የሌላቸውን ስም የምትሰጧቸው ማለት ነው። ግን እነሱ አየበላየ እያለፉት ነው። መልስ እንኳን አይሰጡም ማለት ነው። ውቨር እንኳን ያላረጉት ነገር ራሱ ባልተገኙበት ራሱ ይቅርታ እንዲጠየቁ እያረጋቸው ነው ህዝብ ማለት ነው። ግን እነሱ ይቅርታም እየጠየቁ ነው። ለምን ሰውን አይገፉም? ሰው ይገፋቸዋል እንጂ እነሱ ለዚህ ደረጃ የሚደርሱት ሰውም ህዝብም የሚወዷቸው እኛም የምናደንቃቸው ሰውን ስለማይነኩ፣ ከሃይማኖት ስለማይነኩ ከማንም ማንም ጋር ስለማይገጫጩ በቃ ስራቸውና ስራ እና ማለፋቸው አላማቸው የበኋላ አላማቸው ስለሚያስቡ እኛ ለዛ ነው የምንወዳቸው። እና ሩትዬን ደግሞ እንድትነኳት አንፈልግም። ማንም እንዲነካት አንፈልግም። ያልወደዳት አይወደዳት፣ ግን የሌላት ነገር እኔ እውነት ለመናገር ዛሬ የመጣልኝ ነገር ቤተሰብ ይሄ ነው ብላችሁ ብነግራችሁ በጣም ያስጠላል፣ ይደብራል ማለት ነው። ለምን አለን ከጎንዋ መቼም እንድትወጥቅብን ደግሞ መጥፎ ነገር እንድትሆንብን ደግሞ አንፈልግም፣ ከምንም በላይ ምክንያቱም ያደረገች ነገር የለም። አንዳንዴ በዝምታም ዝም ብለን እንለፍ ስንል በቃ በጣም ምንም ማናቀ እጅል አታርጉን። እናውቃለን፣ ግን ለምን ፍቅር አስተምራ ነው ናድሩታ እናብርሽ። እነሱ ማንም አይናገሩም መልስ አይሰጡም። መልስ ስለማይሰጡ አይሰጡ እኛስ ከነሱ ትምህርት አንወስድን ወይ በማለት ነው ዝም ያነው እንጂ ሰው ሲናገር ለሰው ምላሽ መስጠት አያቅተው ማንኛውም ሰው እብድ ራሱ መንገድ ላይ ስትሄዱ ከነካችሁት ማለት ነው እሱም አንስቶ በድንጋይ ነው የሚፈልጣችሁ ለምን ስለነካችሁት ማለት ነው አንዳንዴ አትንኩን በቃ በራሳችሁ ኖሩ በራሳችሁ አለም ይሂዱ ለምን እነሱ ማንም አይነኩም ሩታ ደግሞ ማንም አትነካም ጀግና ናት አንበሳ ናት ነገም ዛሬም ደግሞ ታሻል